ወበረካቱህ ውድ እና የተከበራችሁ የኢትዮቻና ቤተሰቦቻችን፣ እንዴት አላችሁ? ደህና ናችሁ? እኛ ደህና ናለን አልሐምዱሊላህ። እንዴት ናችሁ? እንደምን አላችሁ? ዛሬ ደግሞ ቤታችን እንደታያችሁት እንግዲህ ፋፍካፍቻ ያ ነው ማለት ነው። ጓደኛዬ ጓደኞቻችን ማለት ነው የመዳም ቅመሞች ልጓማ የሚሄድ 63ሺ የፈጀ የቤት ሙሉ ዕቃ አላት ማለት ነው። በነገራችን ላይ ባለፈው እንደዚህ 58 ሺህ ሙሉ የቤት ዕቃ እንደዚህ ያው እንደዚህ መፍረሻ ምናምን ነገር አገዛንላት እንጂ ገዝተንላት ቤተሰቦች ደረሰ በኋላ ይሄ ምናምን የሚሉ አሉ። ግን እናንተ ማየት ማመን ነው ለውጥ ማለት ነው። ማሻአላ ተባረከላ። በጣም ወድቻለሁ። አሁን ሳለ ይቸራክ ስኒ እኔ ኢትዮጵያ አይቻላቅም እስካሁን ድረስ ያ አዲስ የመጣ ነው ፋሽን ማለት ነው። ከመዲያም ቤት ነበር እንደዚህ እንደዚህ አይነት ያየሁት። አሁን ግን እድሜ ለፍሉስ እድሜ ለብር ማለት ነው ሀገራችን መጣ ማለት ነው። በጣም ነው ደስ የሚለው። ብር ብቻ ይኖራችሁ፣ ብር ብቻ ይኖር ማለት ነው። እና እህቴ ማለት ነው የፍራሹ የህንን ስፍራ ማለት ነው በኔ ፍቃድ ነው በኔ እሱ አለች። ሁለት መረብ ያለውን ነበረ ሳያት ሁለት መረቧ በጣም አነሰችኝና ምን አደረኩላት? ሶስት መረብ ማለት ነው ሶስት መረብ አድርጌላት እንግዲህ ይቅርታ፣ ምናልባት እኔ እኔ ብዬሻለሁ ወይ ልትለኝ ትችላለች። ሁለት መረቧ በጣም አነሰችኝ ማለትም፣ አሁን ይሄ ሶስት መረብ ነው። እንዴት ታደርጋለች? እዚሽ ጋር ጀበናዋን ታስቀምጣለች፣ እዚህ አተክት ውሃ ምናምን ጁስ ብታስቀምጥባት በጣም ስለምታንሳት ብዬ እኔ አሁን ባለ አራት መረብ ነው። እኔ አሁን ሁለት ስፍራ ሁለቱም ባለ አራት መረብ ነው አሁን እሷም ያንሳታል ብዬ ባለ ሶስት መረቡን አድርጌላታለሁ ማለት ነው። እንግዲህ በራሴ ምርጫ ነው። እሷ ምናልባት ያለች ሁለት መረቧን ነው። ከፈለገች ደግሞ ሁለት መረቧን እገዛላታለሁ ማለት ነው። እና እያንዳንዷን ዝርዝር ይነግራችኋል ማለት ነው። ያው እንደገዛ ነው። ወረቀት ላይ ወረቀት ላይ ነው የምንይዘው ያው ሞህ ታውቃላችሁና ብዙም ያው ብዙ ስንገዛ ይረሳል። የማይረሳ ነገር የለም። የአንድ የሁለት፣ የሶስት፣ የአራት፣ የአምስቱን ባውቀው ሌሎቹን ለራሳ ስለምችል ማሜ እያንዳንዷን ስንት ስንት እንደተገዛች በአይምሮ ያዘውን በሚሮ በአይምሮ ያላዘውን ደግሞ በወረቀት እያነበበ እያንዳንዳን ያስረዳችኋል ማለት ነው። የተገዛላት እጥር ምጥን ያለች የቤት እቃ በጣም የምታምር ውብና ድንቅ የሆነች እንግዲህ ምታዩት አረቢያ መጅልስ፣ አረቢያ መጅልስ ያስነቃል ማለት ነው። ወላይ ነው ምላችሁ። አንደኛ ደረጃ ፍራሽ እና አንደኛ ደረጃ ትራስ ተገዛችሁ። በቃ ከአረቢያ መጅልስ ይበልጣል እንደምታዩት ነው። ወላሂ ይሄ ማለት ነው። በፎቶ ስታዩት ምናልባት ስስ ይመስላችኋል እንጂ በጣም ወፍራም ድንድን ያለ ነው። ቆንጆ ነው። እና ማዘዝ የፈለጋችሁ ማዘዝ ትችላላችሁ። ይገዛላችኋል፣ ድረስ ነው እንግዲህ። ማሜ ቪዲዮ እንዳናረዝ ብሎምባችሁ እያንዳንዱ ሂሳብ ይነግራችኋል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድነት ተከበራችሁ የዩቲዩብ ቻናል ተከታዮቻችን እና ወደ እቃው ማሳያቸዋለሁኝ። እዚህ ጥርምጥን ያለ እቃ ማለት ቆንጆ ነው። 63 ሺ የፈጀ ነው። ውቢቷ ልጓማ ነው የሚሄደው ማለት ነው። እና ይሄ ፍራሽ ልብሱ በራሷ ዲዛይን የመረጠችው በራሷ ላከችልን፣ በራሷ ተሰራ ማለት ነው። እዚህ ፍራሹ ላይ ብቻ ነጭ ነገር አለው። ነጭ ነገር ብቻ ቀይሯል። ያንን በጣም ቆሻሻ ስለማይችል እንደዛ ትራሱን በነጭ ሆነና ዲዛይኑ እንደዚህ ሆነ ማለት ነውና አሰራሩ በጣም ያምራል። ጥንስ ካሜራው ሊያነጣው ይችላል እንጂ ወላሂ በጣም የሚያምረው እና አስራ ሁለት ትራስ እና አራት ፍራሽ ከነ ልብሱ ተሟልቶላታል ማለት ነው። እና ፍራሹ ትራሱ እንደምታዩት በዲዛይን ነው የተሰራው። በጣም ቆንጆ ነው ማለት ነው። ያምራል። ይሄ 330 ብር አንዱ ፍራሽ ልብስ ማለት ነው። ደግሞ ይሄ የፍራሽ ልብሱ እንደዚሁ ዘጠኝ መቶ ብር ሂሳብ ነው የተሰፋው ማለት ነው። ፍራሽ ልብሱ እና እንደዚህ እኮ ነው። 12ቱ ፍራሽ ደግሞ አንዱ ፍራሽ የተገዛው በቲክነሱ ትንስ ተለቅ ትላል የሚቀንሳለ 2100 የሚሸጥ አለ። ግን ያ ስለም ትንስ ተለቅ ስለሚ ቲክነሱ ይሄ 2300 ብቻ ነው የተገዛው ፍራሹ ማለት ነው። አንዱ ትራስ ዋጋ ደግሞ የትራሱ ማለት ነው የልብሱን ጣር አይደለም፣ የትራሱ ዋጋ 350 ብር ሲሳማት ነው። እና እንዴ ዝናው አልባሳቱ በጣም ቆንጆ ነው፣ ያምራል። ላይክ ሼር ሰብስክራይብ ያደረጋችሁ አሁን ደግሞ ወደ እቃዋ እንሄዳለን ማለት ነው። እና ማዝን ለምትፈልጉ በራሳችሁ የምትፈልጉትን እቃ ፎቶ እያነሳችሁ ያማራችሁን ፎቶ እያነሳችሁ መላክ ትችላላችሁ። እኛ ደግሞ የትም ገብተን እናገኘዋለን። የትም ደግሞ አይጠፋም። የትም ሀገራችን እዛ የምትሰሩበት እዚህም ሀገራችን ላይ እቃው ሞልቷል ማለት ነው እና እና እንደዛ ነው። ወደ እቃዋ ሄዳለሁኝ አሁን ደግሞ እና ሱፍራ ባለ ሶስት መረብ ባለ ሁለት መረብ እና ሶስት መረብ ብዙ ማይለይ እንደምታዩት፣ ግን ተለቅላል ባለ ሶስቱ ማለት ነው። ቆንጆ ነው። አንድ ሺ አምስት መቶ ብር ሂሳብ ማለት ነው። ሱፍራው ደግሞ እዚህ ኳሊቲ ሲኒ አለ። ኳሊቲ ሲኒ አንድ ሺ ሁለት ሺ ብር ደርዘን ማለት ነው። ረከቦቱ እንደምታዩት ቆንጆ ረከቦት በትልቁ ነው። ሁለት ሺ አምስት መቶ ብር ማለት ነው። ከነ ማጤሻው አለው ከነ ጀበና ማኑሪያም አለው ማለት ነው። እና ይህን ይመስላል እና ዕቃዋ ደግሞ ይሄን ነው ይመስላል ማለት ነው። ከዛ ዲሽን ቲቪውን አያከላክልም ማለት ቲቪው ካቢን ነው የሚሄደው አሳያቸዋለሁ ማለት ነው። እና ዕቃዋ ይሄን ነው ይመስላል። ይሄ ቦይለር ነው ማሞቂያ ማለት ነው። ቦይለሩ ዋጋ ሻምስት ነው የተገዛው ማለት ነው። ውሃ ማሞቂያ ቦይለር ነው ቆንጆ ቦይለር ማለት ነው። የውጭ ቦይለር ነው ይለያያሉ። ነግራችሁ ላይ ስትገዙ የሚቃጠል ማለት ማይቃጠላል እየለያችሁ ብዙ ይሄን ይመስላል። ቦይመሩ ዋጋ ሺ አምስት ማለት ነው። ምናልባት ደረሳ ይችላል። እንግዲህ ያው ሺ አምስት ነው። ሁለተኛውን አረሳሁ ሺ አምስት አለ። እዚህ ደግሞ ፌርሙስ አለች። ቆንጆ ፌርሙስ በጣም ታምራለች። እና ታያችሁ፣ ፌርሙስ ቆንጆ ፌርሙስ ናት። ዋጋ ሺ ስምንት ማፋራ ነው ፎርሙስቱ እዚህ ደግሞ የጁስ መፍጫ አለ። የቡናው መፍጫ አለ። እዚህ የጁስ መፍጫ ነው። ይሄ መጋየሪያ አለው። ይሄ እንዲ ነው። እዛ የቡና ናት፣ ቺሚ ቡና ናት። ይሄ ነው ያገለግላል። የጁስ መፍጫ ነው። ጉድማክስ ሰሪ የያዘ ነው። ዋጋ አምስት ሺህ ብር ማለት ነው። ሰላሳ አምስት ነው ዋጋ አንድ ሺ አምሳ ብር አጠቃላይ ማለት ነው። አንድ ሺ አምሳ ብር የተገዙ እዚህ ደግሞ ብርጭቆ አለ። ይሀ ብርጭቆ በልሙጡ የሁሉም ምርጫ ይሄ ነው። ደርዘን ነው ደርዘን የተገዛለ ደርዘኑ ዘጠኝ መቶ ብር ማለት ነው። መብሪቅ አለች የሻይ በራድ ያለች እቺ አንደኛ ነው እንትን እዚህ አለ እዚህም እንደምታዩት የሾርባ ኩብ ነው ናት፣ ሁለት መቶ ብር ነው። እዚህ ደግሞ የፕላስቲክ እንትን ነው ፕላስቲክ ሰርቪስ ያለችው ሰርቪሶቹ፣ እነዚያ አጠቃላይ ሶስቱ በአንድ ተገዘው፣ ሁለት መቶ ሰርቪስ ማለት ነው። እዚህ ደግሞ ሀገረኛ ሲኒ ያለ ደርዘን የተገዛላት ጥበብ ስኒ ጥበብ ስኒ

ዋጋ እቺ ሶስት መቶ ነው። እቺ መቶ ሀምሳ ብር ነው። እሺ ትጨምራለች። እዚህ ደግሞ እንትና ፋዲሻ ማቅረቢያ አለ አምስት ከሀምሳ ናት። ጭልፎች አሉ ነው እዚህ ሁለት ሁለት መቶ ብር እየጠፉ ነው። በነገራችን ደ ጭልፎች እዚህም አላት ሹካ እርዘናለ ማንኪያ ደርዘን ሶስት መቶ ብር ማለት ነው። እዚህ ደግሞ ሶስት በአንድ ወጥ ባህላል በአንደኛው ማለት ነው። የቡፌ ሳህን ሁለት ሺህ ብር፣ ከለሮ በጣም ቆንጆ ነው፣ በጣም ያምራል ለሚታይም፣ ሁለት ሺህ ብር ነው። እዚህ አለ የውሃ ጆክ ጠርሙስ ነው፣ በነዛች ብርጭቆ ጋር በጣም ይሄዳል ነው

ዋጋ 3400 ዋጋ ማለት ነው ስዋን። እዚህ ደግሞ ኳሊቲ የወጥ ማራቢያ አለ እንደምታዩት ቆንጆ የወጥ ማራቢያ ነው። 3 ባል ሁለት ላይ ያለችው እሷ ሁለት ላይ አለችው እዚህ ላይ ማለት ነው። ግን የሁለቱ ዋጋ በሽርሻሩ ሲሸጡት አንድ ነው፣ ምንም ልዩነት የለውም። ግን በዚህ ሆኖ 2300 ብር ሰማ ማለት ነውና እንደምታዩት ኳሊቲ የወጥ ማራቢያ ነው። እዚህ ደግሞ መጥበሻ አለ መጥበሻ ብዙዎቹ ጠይቃችኛል። ይሄ የውጭ ነው ያው የውጭ ነው። ይሄ ቲቪ ላይ የሚጠቀሙት እነዚህ በጣም ኳሊቲ ሼፎች የሚጠቀሙት በዚህ መጥበሻ ነው፣ ማለት በትልቁ ነው። መጥበሻ ከአምስት ማለት ነው። እዚህ የሻይ ሻይ ቡሽ ቆንጆ ሻይ ቡሾች ናቸው። በነገራችን ላይ ቆንጆ ሻይ ቡሾች ናቸው።

መቃየር ሙሉ አክሰሰሪ ያላት ቢበላሽ እንኳን የሚቀያየር ነገር አላት። ዋጋ 205 ነው የሺ ስድስት አለች። ብቻዋን ሺ ስድስት ነው የምትሸጠው ማለት ነው። እና እቃዋ ከሞላ ጎደል ይህን ይመስላል ማለት ነው። ሱፍራነት፣ እዚህ ሱፍራ እንደምታዩት በዚህ ከለር እና በዚህ ወርቃማ ከለር አላት። ቆንጆ ነው። ዋጋ አንድ ሜትር ነው ይሄ አንድ ሜትሩ ሁለት መቶ አምሳ ብር ማለት ነው። ሁለት መቶ አምሳ ብር ሱፍራ ማለት ነው እና ይሄን ይመስላል እና እቃዋ ይሄን ይመስላል ማለት ነው፣ ከሞላ ጎደል አሳይቻችኋለሁ ማለት ነው። አብዛኛው የተረሳ የለም፣ ሁሉም ነገር ተሟልቶላታል ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ አድርጉ። እዚህ ደግሞ ቲቪ አለ፣ ቲቪ፣ ቲቪ ቆንጆ ቲቪ 43 ኢንች በስማርቶች ማለት ነው። አዲስ የመጣ ስማርት ነው ማለት ነው። ከነ ሙሉ አክሰሰሪዋ ነው ከነ በትልቁ ጂ አክሰሰሪው ቲቪው ሰላሳ አራት ሺህ ብር ነው የፈጀው። ሰላሳ አራት ሺህ ነው በአርባ አሶስት ሶስቱ ኢንች ማለት ነው። ስማርት ቲቪ ይሄ ደግሞ ካቤ ነው የሚሄደው የእሱ አይደለም። ይሄ ካቤ በውግድ ማለት ነው። ካቤ ይህነ የዲሽ ገመዱ ሁሉም፣ ሪሲቨሩ ሁሉም አለው። እዚህ ደግሞ ዲሽ ሪሲቨር፣ ይሄ ቡለኖች ምናምን እዚህ ነው ያለው ይህን ይመስላል። በትልቁ ድሽ በትንሽ ድሽ እንዳትገዙ፣ በትልቅ ድሽ ነው መሆን ያለበት። ምክንያቱም ስርጭት በትንሹ ከሆነ በጣም በደንብ አይስብም፣ ባይስብም ማለት ነው አብዛኛውን ስርጭቶች ይዘጋዋል ማለት ነው፣ ትንሹ ድሽ ከሆነ። ይሄ ግን በትልቁ ድሽ ነው እና ይህን ይመስላል ከምን ሙሉ አክሰሰሪው ሰላሳ አራት ሺ ብር ነው የተገዛው። ሰላሳ አምስት ሺ ብሎ ሰላሳ አራት ሺ ብር ነው የግድ አንድ ሺ ብር ያስቀነሰነዋል ማለት ነው። እና ይሄን ይመስላል። ይሄው ደሞ ይሄው የልጓማ መሄድ ነው ከነ ፍራሽ ልብሱ ከነምኑ ጀምሮ ማለት ነው። እቃ ማዘዝ ለምትፈልጉ ኮመንት ላይ እናስቀምጥላችኋለን። ኮመንት ላይ እየገባችሁ በዛ መሰረት እየገባችሁ ማዘዝ ትችላላችሁ ማለት ነው።